ዶሮ ከመጮሁ በፊት ሶስት ጊዜ ትክደኛለህ የተባለው ሐዋርያ ማን ይባላል? ይሁዳ። በህማማት ጊዜ የምንሰግዳቸው የስግደት ብዛት ስንት ይመስሉሻል? ሙሉ ሳምንቱ ሙሉ ወይ። ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ለእናቱ ለእመቤታችን ለቅድስት ድንግል ማርያም ነው ልጅሽ ብሎ የሰጣት ሐዋርያ አለ ሰሃሪያ ማን ይባላል? ሐዋርያው ቅዱስ ጳውሎስ ሞክር። ሌላስኪ ኒቆዲሞስ። ሰላም፣ ይህ ዋካ ብርሃን ሚዲያ ነው። በዛሬው ፕሮግራማችን የምንኖርባትን ቤተ ክርስቲያን እንወቃት በሚል መርሀ ግብር ተገኝተናል። በዚህ መርሃ ግብር የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ምን ያህል ወንጌልን እና ቃል እግዚአብሔርን ያውቃሉ የሚለውን አብረን እናያለን። አብራችሁን ቆዩ። ሰላም፣ እንኳን አደረሰሽ። እንኳን አብራ አደረሰን። ጥያቄዎቼ ለመመለስ ፈቃደኛ ሆነሽ ስለተገኘሽ ከልብ አመሰግናለሁ። እሺ፣ ወደ መጀመሪያው ጥያቄ ይሂድ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እናታችን ድንግል ማርያምን እነኋት እናትክ ተብሎ የተሰጠው ሐዋርያ ማን ይባላል? ዮሐንስ በህማማት ጊዜ የምንሰግዳቸው የስግደት ብዛት በአጠቃላይ ስንት ይመስልካል? ግርፋቱን ለማስታወስ ዶሮ ከመጮሁ በፊት ሶስት ጊዜ ትክደኛለክ የተባለው ሐዋርያ ማን ይባላል? ይሁዳ። በህማማት ጊዜ ማለትም በዚህ ሳምንት የምንሰግዳቸው የስግደት ብዛት በአጠቃላይ ስንት ይመስልሻል? ከሰኞ እስከ አርብ ያሉት ሙሉ ሳምንቱ ሙሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወጋ ከጎኑ የፈሰሰው ምን እና ምን ነው? በህማማት ጊዜ የምንሰግዳቸው ስግደት ብዛት በአጠቃላይ ማለትም ከሰኞ እስከ አርብ ያሉት ስንት ይመስልሃል? ለምሳሌ ኢየሱስ ክርስቶስ ለእኛ ሲል በጅራ 6666 ጊዜ ተገርፏል። ግዲያን ያክል ማድረግ አልሆንል ብዬ እኔ ከአቅሚ ወደ ሲሆን በአቅሚ ያሽልክ እንሰግዳለን ብዬ ነው። ማስንደን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እናታችን ድንግል ማርያምን እነህዋት እናትህ ተብሎ የተሰጠው ሐዋርያ ማን ይባላል? ወደ ነገር ጋር ቅዱስ ዮሐንስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ የተፈጸሙት አምራቶች አሉ። ስንት ናቸው ቁጥራቸው? ቁጥራቸውን አላውቀውም። ፀሐይ ጠፋ ያላውቀውም። ቁጥራቸውን አላውቀውም። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እናታችን ድንግል ማርያምን እነኋት እናትህ ተብሎ የተሰጠው ሐዋርያ ማን ይባላል? አውቀው ነበር ግን ስሙ አልያዘኝም። ኢየሱስ ክርስቶስ በለታር በተሰቀለ ጊዜ ለእናቱ ለመቤታችን ለቅድስት ድንግል ማርያም እነኋት እናትህ ነው ልጅሽ ብሎ የሰጣት ሐዋርያ አለ ሰዋርያ ማን ይባላል? ሐዋርያው ቅዱስ ጳውሎስ ሞክር። ሌላስኪ ኒቆዲሞስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቀለ። ብዙ ታምራቶች ተደረጉ። ከነሱ ታምራቶች ውስጥ የምትችለው ቤተክርስቲያን፣ መጋረጃዎች ተቀደዱ፣ ለሁለት ተከፈሉ፣ መቃብራን ተከፈቱ። በቃ ምች ላይ ነው ጊዜ ያስታወስኩት። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እናታችን ድንግል ማርያምን እነኋት እናትህ ተብሎ የተሰጠው ሐዋርያ ማን ይባላል? በህማማት ጊዜ የምንሰግዳቸው የስግደት ብዛቶች ስንት ይመስሉሃል? ግርፋቱን ለማስታወስ 6666 ብዬ አስባለሁ። ስፔሲፊክ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እናታችን ድንግል ማርያምን እነኋት እናትህ ተብሎ ብሎ የተሰጠው ሐዋርያ ማን ይባላል? ቅዱስ ዮሐንስ። ቀናት ስያሜ ቤተክርስቲያናችን ሰጣችኋለች። ከምታውቃቸው ስያሜዎች ውስጥ እስኪ ከቻል ከሰኞ እስከ ቅዳሜ፣ ካልሆነ ግን የምታውቃቸው ንገረኝ። አላውቃቸው ቀናቶችን፣ አላውቃቸው። የህማማት ቀናቶችን አላውቃቸው። ዶሮ ከመጮፉ በፊት ሶስት ጊዜ ትክደኛለህ የተባለው ሐዋርያ ማን ይባላል? ቅዱስ ጴጥሮስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ የተፈጸሙት ተአምራቶች ስንት ይመስለዋል? ብዛታቸውን በቁጥር አላውቅም፣ ግን አንደኛ ፀሐይ ብርሃኗን ከልክላለች፣ ጨረቃም እንደዚሁ ብርሃኗን የከለከለችበት ከዋክብት ረግፈዋል፣ አለክቶች ተሰንጥቀዋል፣ የቤተ መቅደስ መጋረጃዎች ተቀደዋል። ዶሮ ከመጮሁ በፊት ሶስት ጊዜ ትክደኛለች የተባለው ሐዋርያ ማን ነው? ቅዱስ ጴጥሮስ። ከሰኞ እስከ ዓርብ የሚሰገዱ አጠቃላይ ስግደቶች በቁጥር ያው ጌታችን ኢየሱስ ክርስቶስ የተገረፋቸው ግርፋቶችን ነው፣ በነሱ ቁጥር ያህል ነው፣ ስድስት ሺህ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እናታችን ድንግል ማርያምን እነ ህዋት እናትህ ተብሎ የተሰጠው ሐዋርያ ማን ይባላል? ቅዱስ ዮሐንስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው ስንት ሰዓት ነው? የተሰቀለው ስድስት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወጋ ከጎኑ የፈሰሰው ምንና ምንድን ነው? ውሃና ደ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እናታችን ድንግል ማርያምን እነህዋት እናት ተብሎ የተሰጠው ሐዋርያ ማን ይባላል? ቅዱስ ጴጥሮስ በህማማት ጊዜ ምን ሰግዳቸው የስግደት ብዛት በአጠቃላይ ስንት ይመስልሻል? እሺ 6666 ነው። እሱ ደግሞ ምንን ለማሰብ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ያኔ ሲገርፉት የነበረው ግርፋት አባቶቻችን እንደሚነግሩን ከሆነ እንደዛ ቁጥሩ ይገመታል። ስለዚህ እኛ ደግሞ የእሱ መታሰቢያ ስለሆነ ለዛ ነው በህማማት ጊዜ የምንሰግዳቸው። የስግደት ብዛት በአጠቃላይ ስንት ይመስለዋል? ከአርባ በላይ ነው ከሰኞ እስከ አርብ ከሶስት መቶ በላይ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ስንት ሰዓት ነው? ስድስት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እናታችን ድንግል ማርያምን እነ ህዋት እናት ተብሎ የተሰጠው ሐዋርያ ማን ይባላል? ቅዱስ ዮሐንስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወጋ ከጎኑ የፈሰሰው ምን እና ምንድን ነው? ውሃና ደም። ስለነበረኝ ጊዜ ከልብ አመሰግናለሁ። በህማማት ጊዜ የምንሰግዳቸው የስግደት ብዛት በአጠቃላይ ስንት ይመስልካል? ማለትም ከሰኞ እስከ አርብ አርባ አንድ ስግደት በቀን ይሰገዳል ነው ጊዜ ጊዜው ማርና ክርስቶስ ጊዜ ደግሞ ማርና ክርስቶስ አስራሁት ጊዜ ደግሞ ኪራ ላይ ሰውና አምስት ጊዜ ሳዶር አላዶር ዳናት አዴራ እና ሮዳስ ተብሎ ይሰገዳል። ይሄ አርባ አንድ ስግደት እየቀሩ መሰለኝ። እንደ ቀጣዩና የመጨረሻው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወጋ ከጎኑ ምንና ምን እንድን የፈሰሰው ደም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እናታችን ድንግል ማርያምን እነ ህዋት እናትህ ተብሎ የተሰጠው ሐዋርያ ማን ይባላል? ቅዱስ ዮሐንስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወጋ ከጎኑ የፈሰሰው ምን እና ምንድን ነው? ደምና ውሃ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ የተፈጸሙ ተአምራቶች አሉ። ስንት ናቸው? አምስት። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለ ስንት ሰዓት ነው? ስድስት ሰዓት ላይ። በህማማት ጊዜ የምንሰግዳቸው የስግደት ብዛት አጠቃላይ ማለትም ከሰኞ እስከ አርብ ያለው ስንት ይመስልሻል ብዛት? እርግጠኛ አይደለሁም። በቀን አርባ አንድ መሰለኝ የሚሰገደው። ዶሮ ከመጮሁ በፊት ሶስት ጊዜ ትክደኛለህ የተባለው ሐዋርያ ማን ይባላል? ይሁዳ በህማማት ጊዜ የምንሰግዳቸው የስግደት ብዛት አጠቃላይ ስንት ይመስልሻል ማለትም ከሰኞ እስከ አርብ ነው አክቹሊ አላውቀውም ግን አርባ አንድ ወደ ቀጣይ ጥያቄ ያልፋለው ዶሮ ከመጮሁ በፊት ሶስት ጊዜ ትክደኛለክ የተባለ ሐዋርያ ማን ነው ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ የተፈጸሙት ተአምራቶች ስንት ናቸው ኤግዛክትሊ ያላስታውሳቸው። ቀጣዩና የመጨረሻው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወጋ ከጎኑ ምንና ምን እንድን? የፈሰሰው ደም ሌላ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ የተፈጸሙት ተአምራቶች ስንት ናቸው? ሰባት። ዘርዝሪልኝ። በሰማይ ስንት በምድር ስንት ተአምራቶች ተፈጸሙ? እርግጠኛ አይደለሁም ግን ከማቃቸው የቤተ መቅደስ መጋረጃ ተቀደደ። ምንድነው? ነብሳት ከሲኦል ወደ ገነት ሄዱ። ምንድነው? የከዋክብትና የከዋክብት ጨረቃና ጸሐይ እንትን ማለት ብቻ ነው የማውቀው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ስንት ሰዓት ነው? ስድስት ሰዓት። ዶሮ ከመጮሁ በፊት ሶስት ጊዜ ትክደኛ ያለክ የተባለው ሐዋርያ ማን ይባላል? ቅዱስ ጴጥሮስ። እሺ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት ሰዓት ተሰቀለ? ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ለአንድ ሐዋርያ ንዋት እናትህ ብሎ መቤታችን ቅድስት ድንግል ማርያምን ሰጧት ነበር። እሱ ሐዋርያ ማን ይባላል? ዮሐንስ። ዶሮ ከመጮሁ በፊት ሶስት ጊዜ ትክደኛለህ የተባለው ሐዋርያ ማን ነው? ቅዱስ ጴጥሮስ። ቀጣይ ጥያቄ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ስንት ሰዓት ነው የተሰቀለው? ዘጠኝ ወር አስራ አንድ ሰዓት። እሺ፣ ምን ያክል መልሻለሁ ምን ያክሉም ደግሞ ስቻለሁ የሚለውን ለማወቅ ዋካ ብርሃን ሚዲያን ገብተሽ ቼክ አድርጊ። ከጥያቄዎቹ መጨረሻ ላይ በመምህራን መልስ ይሰጥበታል። ስለነበረን ጊዜ ከልብ አመሰግናለሁ።